ፈጣሪ ለአባቴ ረጅም እድሜ ስጠው፣ ለእናቴ ረጅም እድሜ ስጣት፣ ለወንዱ አያቴም ረጅም እድሜ ስጠው፣ ሴት አያቴ ቻው። ፈጣሪ ለአባቴ ማምራት አለ። ምንድነው? እንደዛ ብለን የምትጸለየው? ፈጣሪ ሆይ፣ እናቴ ረጅም እትሚስጣት አባቴ ቻው። ምን ሆነ ነው ዛሬ ቀኑ ሙሉ ስልክ ስደውልላት ተነሳ ዛሬ ምንም አትበይ። እንደ ዛሬ መኖርን ተመኝቼ አላውቅም። መኖርን ተመኘ እኔ ምን ልበል? የዘበኛችንን ሬሳ ታቅፌ እናቴ መጥቻለሁ። ይሄኔ ልጅ የደከመ ትመስላለህ። ምሳ አልበላህም? ማር አዎ። ሁሉ ጊዜ ይመስለኛል አባቴ እኔን አይወደኝም። እናቴ ለክልሉ እግር ኳስ መረጡኝ። ቀጣይ ገብቼ ልጫወት ነው። የኔ አምባ እግር ኳሱን ትተህ መጀመሪያ ትምህርት ላይና ገንዘብ ላይ ትኩረት አድርግ። አሁን እጻ ልጅ አይደለ መች ለኔ ትኩረት ሰተምታቀውን ነው። መቼስ ለቤተሰብህ ጊዜ ሰተምታቀውን ነው። ልጅ ልጅ ለምንድነው እንደዚህ የምትሆነው? ምንም ቢሆን እኮ አባትህ ነው። አባትህ ነው። እስቲ ንገሪ ላንቺም ሆነ ለኔ የትኛውን ጊዜ ሲሰጥ አይተሽው ነው? ሁልጊዜ ትንሽ ችግር ሲፈጠር መጭው እሱን እንቴው እስኪ እንደ አባት አንድ ቀን አቅፎኝ ያውቃል? ታውቂ ያለሽ አንዳንዴ ብቻዬን ቁጭ ብዬ አስባለሁ። ለምንድን ነው የአባትነት ፍቅር የሌለው ለምንስ ነው ልጁ በመሆን የማይወደኝ ብዬ አስባለሁ። አባትህ ይወድሃል። አዎ አባትህ በጣም ይወድሃል ልጄ። አንዳንድ አንደ ጊዜ ቆም ብላ አስብ ምኑን ገና ሳይነጋ ሁሉም ከእንቅልፉ ሳይነሳ ነው ወደ ስራ የሚወጣው። በስራ ራሱ ለእኛ አሸክሞ ሁሉም ከተኛ በኋላ ነው ወደ ቤት የሚመጣው። በእጆቹ ተሸክሞ የሚመጣው እቃ ለእኛ እንጂ ለራሱ አይደለም። በቁጥሮች መሃል መፍትሄ የሚያገኝ ይመስል ሁልጊዜ ሂሳብ ይሠራል ይሰራል። ለምን ይመስላል አብዛኛዎቹ ሰዎች አባታቸውን ሲያቅፉ ማታዩ? እናንተ የምትመለከቱት ዝምታውን እንጂ የተደበቁትን የደከሙ አይኖች። በጠቆሩ መጋረጃዎች የሚያደርጋቸው ወርቅ ተክበሮቹ ማለቂያ የሌለውን ፍቅርና መስዋዕትነት በጭራሽ አትመለከቱ። የእኔ ልጅ ማን ደናነ ብሎ ጠይቆት ያውቃል። ልጅ ተናዶብህ ወይም ጠልቶ ሳይሆን የሚረዱ አቶ ግራ ገብቶት ጨንኮት ነው እንጂ ጀግናው አባት ወደ ትዝታ ከመቀየሩ በፊት ሂድና ቀፈው። ይቺ አለም ላይ ፋዘር እንደማቀፍ የሚጨንቀኝ ነገር የለ ሁሉም ሰው በነባክ ራው ወታደሮች እስኪ አንዴ ወደዚህ አቤት ንጉሶ ሆይ ምን መሰላችሁ ወታደሮች በዚች ከተማ ላይ ያሉትን የሰዎች ሁኔታ አለባበሴን ቀይሬ እየዞርኩ ማጥናት ይኖርብኛል ስለዚህ አሮጌ ልብስ ፈልጋችሁ ይዛችሁ ልኝ ነው ቶሎ በል የእኔ ልጅ ለመሆኑ ግን ስንት ጓደኞች አሉህ አባዬ በጣም ብዙ ናቸው አርባ ጓደኞች አሉኝ። የእኔ ልጅ በጣም የሚገርም ነገር ነው የነገርከኝ በስምንት ዓመትህ አርባ ሙሉ ጓደኞች አሉህ እኔ ግን በስልሳ ዓመቴ አንድ ሙሉና አንድ ግማሽ ጓደኛ ብቻ ነው ያለኝ አባዬ እንደኔ ትምህርት ቤት ስለማትሄድ ነው እንጂ አንተም ብዙ ጓደኞች ይኖረዋል። በቃ ወደ ቤት እንሂድ። ይሄ ሰውዬ ምን ለማለት ፈልጎ ነው? ለሕፃኑ አንድ ሙሉና አንድ ግማሽ ጓደኛ አለኝ ያለው? ይሄን ነገርማ ማጣራት ይኖርብኛል። ምንም ሊገባኝ አልቻለም። ወታደሮች! አቤት ንጉሥ ሆይ በአስቸኳይ ታይ ሰፈር ከልጁ ጋር የሚኖረውን ሽማግሌ ወደዚህ ይዛችሁ ልኝ እንድትመጡ ፈልጋለሁ። ንጉሥ ሆይ መጥቻለሁ። በሰላም ነው የፈለጉኝ? ምን መሰላችሁ ጋሼ፣ ቅድም መንገር ላይ ለልጃችሁ አንድ ሙሉና አንድ ግማሽ ጓደኛ ብቻ ነው ያለኝ ስትሉ ሰምቼ ነው። ስለዚህ ትንሽ አነጋገራችሁ ግራ ስለገባኝ ትርጉሙን እንድትነግሩ ይፈልጌ ነበር። ንጉሶይ፣ የተናገርኩትን ንግግር ትርጉሙን ከምነግራችሁ በተግባር ባሳያችሁ ይሻላል። ደስ ይለኛል። እና እኔ ምን ማድረግ ነው ያለብኝ? ንጉሶይ፣ ወደ ከተማ ውጡና እኔ ትልቅ ወንጀል እንደ ሠራሁና ልገደል እንደሆነ ለሁሉም ሰው አውጁ። ሁላችሁም አንዴ ስሙኝ። ይሄ ከጀርባ የምታዩት አጭበርባሪ ሽማግሌ ሲሰርቅ ስለተያዘ ለሌሎቹ ምሳሌ እንዲሆን እዚሁ አደባባይ ላይ ይገደላል። ስለዚህ ከእንደዚህ አይነት ነገር ሁላችሁም እንድትጠነቀቁ አሳስባለሁ። ንጉሶይ፣ እሱ ሰውዬ በጣም የኔ የቅርብ ጓደኛ ነው። እባክ እንዳገለው፣ እኔ የንብረቴን ሙሉ ግማሽ እከፍላለሁ፣ ብቻ እሱን ልቀቀው። አይሆንም፣ ይሄ ሽማግሌ መገደል አለበት። እባክ ንጉሶ እሺ፣ በቃ ሙሉ ንብረቴን ልክፈል እንደዚህ ብቻ ሊሆን አይችልም። የአንተ ገንዘብ ይህን ሽማግሌ ከሞት ሊያስጥለው አይችልም። ንጉሶይ፣ በቃ ከዚህ በላይ ምንም ማድረግ አልችልም። ጓደኛዬ ቻው። ንጉሶይ፣ የያዛችሁ ሰው ትክክለኛውን ሰው አይደለም። ያን ወንጀል የሰራሁት እኔ ነኝ፣ መገደልም ያለብኝ እኔ ራሴ ነኝ። እሱ ልቀቁት። ምን? እንደዚህ ከሆነማ በሱ ቦታ አንተ ታንቀህ ትገደላለህ። ወታደር ማነቂያውን አገብለኝ። አንድ ድል ስጠን። በሱ ቦታ አንተ መገደል ትፈልጋለህ? አሁን ንጉሶ እርግጠኛ ነኝ እሱ ምንም አላጠፋም። እኔ ልገደል። አያችሁ፣ ንጉሶ ቅድም የተናገርኩት ንግግር አሁን ትርጉሙ የገባችሁ ይመስለኛል። አንድ ግማሽ ጓደኛ ባለው ንብረት ሙሉ ሊያግዛችሁና ሊረዳችሁ ይፈልጋል። አንድ ሙሉ ጓደኛ ግን መጋፈጥ ያለበትንም ተጋፍጦ ሕይወቱንም አሳልፎ ይሰጣችኋል።